በውበት የጋራ የጸሎት ጊዜ አላቸው ማለት የተለየ እውቀት ሊኖረን አይጠበቅብን። የሰማነውን ያነበብነውን ዛሬ ዲጂታል ሚዲያም የተለመደ የተመቸ ነው። በልጆች ቋንቋ ልክ የተጻፉ ቅዱሳት መጽሐፍቶች የበዙ ስለሆነ እነዛን ለልጆቻቸው ከመተኛታቸው በፊት ቢያነቡላቸው። ብዙ ወላጆች ለልጆቻቸው ከመሳሳት የተነሳ ጾምን በጊዜ እንዲጀምሩ አያለማመዷቸው እንግዲህ መጽሐፍ የሚነግረን ልጆች ሰባት ዓመት ሲሞላቸው መጾም መጀመር እንዳለቸው ገንዘብ ባይኖራቸው እኛ የምንሰጣቸውን ገንዘብ እንዲሰጡ በማድረግ መስጠትን ከታች ከልጅነታቸው ማስተማር ያስፈልጋል። ተግባራዊ ክርስትና አንደኛ ይሄ ነው ጊዜ ግን ከፍተኛ ቦታዎች ላይ ልጆቻችን ይዘን ከምንሄድ ህፃናት ማሳደጊያዎችን የአረጋውያን መጦሪያዎችን ልጆቻችን እንዲጎበኙ ከምንም በላይ አስቀድሞ ከልጅነታቸው ጀምሮ ስለሌላው ግድ የሚላቸው ባለንጀራቸውን የሚወዱ ሆነው እንዲያድሩ ከፍ ያሉ ሰዎች የኔ ቢጤ ምን እንደሆነ ማቁ ልጆች እየመጡ ያሉበት ጊዜ ነው። ያለ አንፎርችኔት የሆኑ ህጻናት ምናልባት መንገድ ላይ ሲለምኑ ሲመለከቱ ለምን ብሎ የሚጠይቁ ልጆች ብዙ ልጆች ይካፈላል ይቆርባል መንፈሳዊ ቤተሰብ የጋራ ቤተሰብ ስጋው ደግሞ የሚቀበሉበት ቀና ቤተሰብ እንዳሉ ይታወቅ የተረዳ ነው። የንስሓ አባት የምንይዝበት አላማ ደግሞ የንስሓ ሕይወት እንዲኖረ ነው። የንስሓ ሕይወት ካለን ደግሞ ለስጋው ደግሞ ለመቅረብ። ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነልቦና ጉዳዮች ያተኮረ መርሃግብራችን አውራችን ቆዩ እንግዲህ መገለጫዎቹ ቀደም ብለን ከዘረዘርናቸው ጋር በተመሳሳይ ጥቂት ናቸው። ጥቂት መገለጫዎች አሉት። ከዚህ የሰፋ ብዙ መገለጫዎች ሊኖር ይችላል። በዋነኝነት ግን ኦርቶዶክሳዊ ቤተሰብ አንደኛው መገለጫው ምንድን ነው? ቀደም ብለን ኦርቶዶክሳዊ ቤተሰብ ስንል ስለነበረ መገለጫው ምንድን ነው ስንል ኦርቶዶክሳዊ ቤተሰብ የጸሎት ሕይወት አለው። ከሁሉ በላይ ጸሎት አይታጎልም። ትንሿ ቤተክርስቲያን፣ የትልቁ ቤተክርስቲያን አካል ነውና በትልቁ ቤተክርስቲያን ጸሎት እንደማይታጎል ሁሉ በትንሿ ቤተክርስቲያን በተባለች በእኛ ቤተሰብ ውስጥ ጸሎት ሊታጎል አያስፈልግ መጽሐፍም እንደሚለን እኔና ቤቴ እግዚአብሔርን እናመልካለን። ሁለት ወይንም ሶስት በስሜ ይወስን በሚሰበሰቡበት በመካከላቸው እሆናለሁ እንዳለ ጌታ ምንም በላይ እግዚአብሔር ወደ ቤታችን እንዲገባ እግዚአብሔር በረድኤቱ እግዚአብሔር በቸርነቱ እግዚአብሔር በምሕረቱ ቤታችን እንዲጎበኝልን በጸሎት ህብረት እናደርጋለን ማለት ነው። ስለዚህ ኦርቶዶክሳዊ ቤተሰብ ቢያንስ ቢያንስ የግል የሚያደርሰው ጸሎት እያንዳንዱ የቤተሰብ አባል እንዳለ ሆነው ግን ቢያንስ በቀን አንድ ጊዜ በጋራ ጸሎት ያደርጋል ጸሎት ያደርጋል ማለት ነው። ስለዚህ አንደኛው መገለጫ የኦርቶዶክሳዊ ቤተሰብ መገለጫው ምንድነው? ያልን ከሆነ የቤተሰብ ጸሎት አለ። ኦርቶዶክስ ቤተሰብ የጋራ ልጆች፣ አባት፣ ቤተሰብ ውስጥ ያለ ማንኛው የቤተሰብ አባል በጋራ ለጸሎት የሚቆምበት የጋራ የጸሎት ጊዜ አላቸው ማለት ነው። ከዛ ባለፈ ሌላ የኦርቶዶክሳዊ ቤተሰብ መገለጫው ምንድነው ስንል ትምህርት ነው። ትምህርት ነው። ዛሬ ላይ ጊዜ ተመቸ ነው። ብዙ መጽሐፍት አሉ። ብዙ አመበል ልናካፈላቸው የምንችላቸው ብዙ ነገሮች አሉ። እንደ ቤተሰብ ደግሞ የጋራ መማማሪያ ጊዜ ቢኖር ጥሩ ነው። በተለይ የግድ የተለየ ዕውቀት ላይ ሊኖረን አይጠበቅብንም። የሰማነውን ያነበብነውን፣ ዛሬ ዲጂታል ሚዲያውም የተለመደ የተመቸ ነው። ምናልባት እዛ ላይ የሰማናቸውንም ነገር ማካፈል፣ በጋራ መስማት፣ በሰማነው ነገር ላይ ደግሞ የራሳችንን ምልከታ መጨመር፣ ያልገባንን መጠየቅ እንድንችል የጋራ መማሪያ ማሪያ መድረክ ያስፈልጋል። ትምህርት አለ በትልቁ ቤተክርስቲያን። ሁልጊዜም ጊዜም ቃል እግዚአብሔር እንደማይታገል ሁሉ በትንሿ ቤተ ክርስቲያን ደግሞ ቃል እግዚአብሔር ይነገር ያስፈልጋል። አሁን አሁን ዛሬ ላይ የተመቸው ብዙ ነገሮች አሉ። በተለይ ሕፃናት ልጆች ያላቸው ወላጆች ለልጆቻቸው ምናልባት በቀድሞ የነበረው መጽሐፍ ቅዱስ ለአዋቂዎች የሚሆነ ስለሆነ ዛሬ በልጆች አእምሮ ልክ በልጆች ቋንቋ ልክ የተጻፉ ቅዱሳት መጽሐፍቶች እየበዙ ስለሆነ እነዛን ለልጆቻቸው ከመተኛታቸው በፊት ቢያነቡላቸው ምናልባት ዛሬ ላይ በተለይ ዘመናዊ ቤተሰቦች ውስጥ የተለመዱት የአንዳንድ የምዕራቡ ዓለም ሴንደሬላ ስቶሪ ታሪኮችን ከማንበብ ለልጆቻችን ቃል እግዚአብሔር ብናንብላቸው ከምንም በላይ አንድም እውቀታቸውን እንጨምርላቸዋለን አንድም ቤተሰባችን ደግሞ ከሁሉ በላይ በመንፈሳዊ ህይወት እየታነጸ እንዲመጣ የራሳችንን አስተዋጽኦ እናደርጋለን ማለት ነው። ስለዚህ በትንሿ ቤተክርስቲያን ሌላው መገለጫው ምንድን ነው ስንል የቤተሰብ ቃል እግዚአብሔር የምንማማርበት የምንነጋገርበት መድረክ አለ። እኔ አንዳንድ ቤተሰቦች ውስጥ በቅርብ በማውቃቸው አልፎ ተርፎ የየዕለቱ ስንክሳር የሚነበብባቸው በጋራ ጸሎት ከተቆመ በኋላ ቃለ እግዚአብሔር የሚነበብባቸው ቤቶች እየመጡ ነው ያሉት። ጥሩ ጥሩ ቤተሰቦች እያየን ያለው እና እነዚህን አርአያ ማድረግ መልካም ነው። ይህን ስናደርግ ከምንም በላይ አንድ ኦርቶዶክሳዊ ቃለ እግዚአብሔር ሁልጊዜም የማይታጎልበት ቤት ሆነ ማለት ነው። ቤታችን ልክ የትልቁ ቤተክርስቲያን አካል እንደመሆኑ መጠን ማለት ነው። ሌላው የኦርቶዶክሳዊ ቤተሰብ መገለጫው ጾም ነው። መቼም ስለ ጾም ለማስተማር አይደለም። አባት እና እናት ሊጾሙ ይችላሉ። ልጆች ይጾማሉ ወይ? ሌላ ጥያቄ ነው። ካልጾሙ ለምን አይጾሙ? ሌላ ጥያቄ ሊሆን ይችላል። አንዳንዴ ብዙ ጊዜ የተለመደው ነገር ብዙ ወላጆች ለልጆቻቸው ከመሳሳት የተነሳ ጾምን በጊዜ እንዲጀምሩ አያለማመዷቸው ነው እንግዲህ መጽሐፍ የሚነግረን ልጆች ሰባት ዓመት ሲሞላቸው መጾም መጀመር እንዳለባቸው ነው መጽሐፍ የሚነግረን ስለዚህ ሲሆን ሲሆን ሰባት ዓመት ሳይሞላቸው ልጆች ሰባት ዓመት ሲሞላ ተጾማለህ እየተባለ ዋክቶ ልጆች ያን ጊዜ ጠብቀው ደግሞ ጾሙን ደግሞ በአቅማቸው ልክ መጀመሪያ ከጥሉላት ምግብ ቀስ እያልን ደግሞ ትንሽ ሰዓቷን እየጨመር እንዲህ እንዲህ እያደረግን ልናለማመዳቸው ያስፈልጋል። የጾም ሕይወት ያስፈልጋል። በልጅነት ያልተጀመረ ጾም ከፍ ስንል ጾምን እንለማመዳለን ወይ ጾም እንጀምራለን ማለት የቱን ያህል ከባድ እንደሆነ የታወቀ የተረዳ ነገር ነው። ስለዚህ ጾም ሂደት መሆኑን አውቀን ከዛ አልፎ ተርፎ ልጆቻችንን ደግሞ ሲጾሙ እያበረታታን የጋራ የጾም ጊዜ ያስፈልገናል። በተለይ እድሜያቸው ከሰባት ዓመት በላይ የሆኑ ልጆች ካሉ እንደ ቤተሰብ በጋራ በተለይ አዋጅ ጾሞችን አብሮ መጾም ያስፈልጋል ማለት ነው። ሌላው የትንሿ ቤተክርስቲያን አንደኛው መገለጫ ምጽዋት ነው። ምጽዋት ነው ስንል እንግዲህ የተቸገሩትን መርዳት ያስፈልጋል። የተቸገሩትን መርዳት ያስፈልጋል። ልጆቻችንንም ደግሞ ይህን ልናለማመዳቸው ያስፈልጋል። ምናልባት ለጊዜው የራሳቸው ገንዘብ ባይኖራቸው እኛ የምንሰጣቸውን ገንዘብ እንዲሰጡ በማድረግ መስጠትን ከታች ከልጅነታቸው ማስተማር ያስፈልጋል። ተግባራዊ ክርስትና አንደኛ ይሄ ነው። ትንሽ ከፍ እያሉ ሲመጡ ደግሞ ትንሽ የስራ እያሰራ ናቸው ካገኙት ነገር ላይ ደግሞ እንዲሰጡ ማድረግ ደግሞ ሌላኛው ተጨማሪ ነገር ነው። ስለዚህ ሌላኛው የኦርቶዶክሳዊ ቤተሰብ መገለጫው ምንድን ነው? የበጎ አድራጎት ስራዎች ላይ ልጆቻችን እንዲሳተፉ ማድረግ። ብዙ ጊዜ በቅዳሜና እሁድ ላይ የመዝናኛ ቦታዎች ልጆቻችንን ይዘን እንሄዳለን። ጥሩ ነው የአንድ ነገር ሆኖ ሳለ ግን ሁልጊዜ ግን የመዝናኛ ቦታዎች ላይ ልጆቻችን ይዘን ከምንሄድ ህጻናት ማሳደጊያዎችን፣ የአረጋውያን መጦሪያዎችን ልጆቻችን እንዲጎበኙ ከምንም በላይ አስቀድመው ከልጅነታቸው ጀምሮ ስለሌላው ግድ የሚላቸው ባለንጀራቸውን የሚወዱ ሆነው እንዲያድጉ ልንሰራ ያስፈልጋል። በእንደዚህ ልክ ካላደረግን አስቸጋሪ የሚሆነው ዛሬ ላይ ያሉ በተለይ ትንሽ በኑሮ ከፍ ያሉ ሰዎች የኔ ቢጤ ምን እንደሆነ ማቁ ልጆች እየመጡ ያሉበት ጊዜ ያለ አንፎርቹኔት የሆኑ ህጻናት ምናልባት መንገድ ላይ ሲለምኑ ሲመለከቱ ለምን ብለው የሚጠይቁ ልጆች ብዙ ልጆች እያየን ያለ ነው እና ይህ ትክክል ስላልሆነ ከምንም በላይ አንደኛ እንደ መንፈሳዊ ሰው ተግባራዊ ክርስትና ያስፈልጋል። ከዛ አልፎ ተርፎ ደግሞ ማህበረሰባቸውንም ሀገራቸውንም ሊያውቁ ያስፈልጋል ልጆች በብዙ መንገድ። ስለዚህ መጽዋትን ማለማመድ መስጠትን ማለማመድ ያላቸው ልብስ ቆጥረው ለጊዜው የማይጠቀሙባቸው ነገሮች ለሌሎች በእነሱ ዕድሜ እኮ ያላሉ ልጆች እንዲያካፍሉ አልፎ ተርፎ ደግሞ ካላቸው ነገሮች ላይ ለልጆች ለሌሎች ሰዎች ማካፈል እንዲለማመዱ ማድረግ ያስፈልጋል። ሌላው መገለጫው የመንፈሳዊ ቤተሰብ ምንድን ነው ያለን ከሆነ መስጠት ወይም ምጽዋት ነው ማለት እንችላለን። ሌላው የመጨረሻው ምናልባት የመንፈሳዊ ቤተሰብ መገለጫው ምንድን ነው ያለን ከሆነ ከሚስጥራተ ቤተክርስቲያን ይካፈላል፣ ይቆርባል። መንፈሳዊ ቤተሰብ መንፈሳዊ ቤተሰብ የጋራ የቤተሰብ ስጋው ደግሞ የሚቀበሉበት ቀን አላቸው። ሁልጊዜ እንደምንመለከተው ህፃናት ልጆችን ብቻ ይዞ ወላጆች እየመጡ የሚያቆርቡበት ነገር እሱ ትክክልም አይደለም በራሱ ምክንያቱም እንደ ቤተሰብ በጋራ ሊቆርቡ ሊቀበሉ ይገባል። ከዛ አልፎ ተርፎ ደግሞ መድኃኒቱ የሚያስፈልገው ለአባትና ለእናትም ጭምር ነው። ስጋው ክቡር ደግሞ ከምንም በላይ ከህፃናቱም በላይ ለወላጆች ያስፈልጋቸዋል፣ ለወላጆች ያስፈልጋቸዋል። በብዙ መንገድ በነፍሰ ስጋ በረከትን የሚያገኙበትን ዘላለም ህይወትን የሚያገኙበትን ነገር ወደ ጎን አድርገው ኦርቶዶክሳዊ ቤተሰብ እንመራለን ማለት አይቻልም። የንስሓ ህይወት ያስፈልጋል። ስለዚህ የንስሓ አባት በአብዛኛው ኦርቶዶክሳዊ ቤተሰብ እንዳለ ይታወቅ የተረዳ ነው። የንስሓ አባት የምንይዝበት ዓላማ ደግሞ የንስሓ ህይወት እንዲኖረ ነው። የንስሓ ህይወት ካለን ደግሞ ወደ ስጋው ለመቅረብ ደግሞ ወድሏለ ማለት ነው። ስለዚህ በተቻለ መጠን ከልጆቻችን ጥያቄ ሳይነሳብን፣ አንዳንድ ልጆች ይጠይቃሉ። አንተ ለምን አትቆርብ? አንቺ ለምን አትቆርብ? ሳንባል በፊት ራሳችን የንስሓ ህይወት ሊኖረን እና ምንም በላይ ቃለ እግዚአብሔር መስማታችን፣ ማስቀደሳችን፣ መጾም መጸለያችን ሁሉ አስፈላጊ ሆነ ሳለ ማህይተሙን ከምንም በላይ ቅዱስ ስጋውን ክቡር ደሙን መቀበሉን መዘንጋት የለበትም። ስለዚህ ከምሥጢራት ሱታፌ ያለው ቤተሰብ ሊኖር ያስፈልጋል። ስለዚህ እነዚህ በጥቂት መገለጫዎች ናቸው። ከዚህም በላይ መገለጫዎች ሊኖሩ ይችላል። ስለዚህ ኦርቶዶክሳዊ ቤተሰብ በዚህ ቀደም ብለን በዘረዘርናቸው በጥቂቱ እንኳን በአምስቱ እንኳን ብንመለከተው የጸሎት ህይወት ይኖራል። የጾም ህይወት ሊኖር ይችላል። የትምህርት ህይወት ሊኖር ይገባል። አርፎ ተርፎ ደግሞ መጨረሻ ላይ እንደተመለከትነው ከቅዱስ ጋር ከክብር ደግሞ የሚቀበል ከሆነ ምናልባት እንደ አንድ ኦርቶዶክሳዊ ቤተሰብ ትክክለኛው የድህነት ህይወት መንገድ ላይንን ማለት እንችላለን። ይሄ ካልሆነ ግን ምናልባት እየሄድንበት ያለነው መንገድ ልንጠይቅ ያስፈልጋል። ልንጠይቅ ልንመረምር ያስፈልጋል። እንደ አንድ ኦርቶዶክሳዊ አባት፣ እንደ አንድ ኦርቶዶክሳዊ እናት ቤተሰባችንን እየመራንበት ያለው መንገድ እንደ አንድ ኦርቶዶክሳዊ ነው ወይ ብሎ እራሳችን ልንጠይቅ ያስፈልጋል። ስለነበረን ጊዜ የእግዚአብሔር ስሙ የተመሰገነ ይሆን ውዳሴና ምስጋና ለእግዚአብሔር።